የለችም ከእምነቱ ንቃቡን ለምን እንዳለበሰች ብቻ አላውቅም። ይሄም ወጣና እንግዲህ የወንድ አልቻ ይልብናል። ለማንኛውም ራሳችሁ እንችላችሁ ይበዱ ራሳችሁ እንችላችሁ፣ እንደፈለጋችሁ ሁኑ፣ ከእምነት ውጡ፣ ወደዳችሁም ጠላችሁ፣ እኔ ኦሮሞ ነኝ። ኦሮሞ እንደመሆኔ ደግሜ ደጋግሜ ነገም ዛሬም የምናገረው የትኛውም በዓለም ላለው ሙስሊም ከኦሮሞ ሌላ እምነት ተከታይ ላኢላህ ለላ መሐመድ ረሱሉላህ ያለ ይበልጥብኛል እንኳን ያገሬ ሰውን ከነማራ ቋንቋ የናብሩቶ ተግባብተን ጓደኝነት አብሮ መኖር፣ አረ ቢስሚላ። ከምንም በላይ ደግሞ እስልምና ሰው ብዙም አትሽለጥለጡ። ወንድ ስትሆኑ ደግሞ ትደብራላችሁ ቆፍጠን በሉ እያላችሁ አትምጡብን። ስለሰለመችው ልጅ ነውና ሰልማለች፣ አልሐምዱሊላ ሰላም አለይኩም። አንድ ሰልማለች መሰለኝ፣ ባለፈው ሰዓት ያለችው ጀርመን ነው መሰለኝ። ሙስሊሞች መናገር ጀመሩ አልሐምዱሊላህ እያሉ። እሷ ሰለመች አልሰለመች ለእኛ ሙስሊሞች ምንም አይጠቅመንም። ልትመለስ ይላለች ገልቱ። ይህ ብላኝ ላገባሽ ወይም ለሚያገባሽ አንቺም ሴት ነሽ ብሎ የዘወረብሽ ምን አገባሽ አንቺ። አላህ ሂዲ ያሰጣት። ከአንቺ የሚጠበቀው አላህ እንዲያጸናት ድዋ ማድረግ ብቻ ነው። ሌላው የአላህ ስራ ነው፣ አይምሮ የሚሰራው ከንፈርሽን ለማሳበጥና ለሜካፕ ብቻ ነው። ቡጋ አለች ወገን፣ የአማኒን መሙላት እኮ ጉዳረገን